አሁን ህገ ወጥ ከላ ዝርጋታ ምናልባት ከዚህ በፊት ንግድና ቀጠናዊ ትስስር ሚኒስትር ማን ስቷል 28 የሚሆኑ ህገ ወጥ ከላዎች እንደይጭ ብሏል። እንግዲህ እነሱ ምን ያክል እንደሆኑ እነማን እንደሆኑ የት እንዳሉ ባልናውቅም፣ ግን በየሰፈሩ የተወጠሩ ገመድ እየተወጠረ ህጋዊ ሰው ሁሉ ይዘረፍበት ነው። ማታ ማታ አንዱ ገንዘብ ዘርፎ ለራሱ ሲያበቃ ሌላውን ይተካል፣ እየተፈራረቁ ማለት ነው። ከላ ጠባቂዎች ያ የተወጠረውን ገመድ ይህም ምናልባት በተጨባጭ መረጃ በተደጋጋሚ ያነሳ ነው ስለሆነ በእኛ ምርጫ ክልል ወይም በቁጫ በደቡብ ኢትዮጵያ ክልል ጎጋራ የሚባል ወንዝ አለ። እዛ ጋር ኬላ ተነስቷል፣ ይነሳ ተብሎ በጣም በተደጋጋሚ ተነግሯል፣ ተገልጿል። ግን ያለ ለሌት ግለሰቦች የሚከብሩበትን ነው ነው። ይህንን መቼም የትም ማጣራት ይቻላል፣ ማረጋገጥ ይቻላል። በሰንሰለት ያለ ሰንሰለትም ማለት ነው። እነዚህ ነገሮች ለምንድን ነው የማይቆሙት? ሲደመር ከሚመለከታቸው አጋራት ጋር ከንግድና ቀጣናዊ ትስስር ሚኒስቴር እንደገና ትንም ከርዕና ፀረ ሙስና ኮሚሽን ከሚመለከታቸው ጋር ህገወጥ ገንዘብ እየተሰበሰበ በግለሰቦች ኪስ የሚገባ ለሀገር ደህንነትም ልማትም አደጋ ስለሆነ ይህንን ለማስቀረት የሰራችሁት ነገር ካለ ብገለጽ ጥሩ ነው። ከኬላ ጋራ በተገናኘ እንግዲህ ባለፈው ዓመት ተመሳሳይ ሪፖርት በምናቀርበት ወቅት ሁለቱም ችግሮች ተነስተዋል። ኮንትሮባንድ፣ ህገወጥ ንግድና የኬላ ጉዳይ ተነስተዋል። ዘንድሮም ተመልሶ የቀረበ ነው። ይሄ በአገር አቀፍ ደረጃ አገር የምትፈተንበት፣ መንግስት የሚፈተንበት፣ ስርዓቱ የሚፈተንበት አንዱ ችግርና አንድ ማነቆ እንደሆነ ይታወቃል። የመጀመሪያ ጉዳይ እዚህ ጋር ይሄ ችግር መሆኑን የጋራ እውቀት የጋራ አረዳድ እንዲይዝ ማስቻል ራይር ለራሱ ስለ እውነት ለመናገር የወሰደብን ጊዜ ቀላል አልነበረም። የተወሰኑ አካላት ኬላ በወጪ ምርቶቻችን ላይ በኤክስፖርት ምርቶቻችን ላይ ያለውን የከፋ ተጽዕኖ አጠቃላይ በህብረተሰቡ እንቅስቃሴና ለህብረተሰቡ ተደራሽ ሊደረጉ በሚገቡ ገቢ እቃዎች ላይ ያለውን ተጽዕኖ ለማስገንዘብ የፈጀብን ጊዜ ቀላል አልነበረም። አሁንም ቢሆን በተሟላ መልክ ሁሉም እኩል በሆነ መልክ ተገንዝቧል ማለት አልደፍርም። ዞሮ ዞሮ ችግርነት ቀጥሏል ማለት ነው ኬላ ያለ ጉምሩክ እውቅና ያለ ፌደራል መንግስት እውቅና ኬላ ዘርግቶ በኢትዮጵያ ህገ ወጥ ተግባራት የሚፈጽሙ አካላት በጣም በርካታ ናቸው። ይሄ ነገር የተከበረውን ምክር ቤት የተከበረውን የተከበረው አፈ ጉባኤም ስለውነት ለመናገር ጥብቅ ድጋፋቸውን የምንፈልግበት የምንጠይቅበት ጉዳይ ነው። ይሄ ጉዳይ በክቡር ጠቅላይ ሚኒስትራችን በተደጋጋሚ አቅጣጫ ተሰጥቶበታል። የጸጥታ አካላት ፌደራል ፖሊሶች፣ ሌሎች የጸጥታ አካላት ተሰብስበው አቅጣጫ ተሰጥቶበታል። በፓርቲ ጉባኤዎች አቅጣጫ ይሰጥበታል። በሚኒስትሮች ምክር ቤት አቅጣጫ ይሰጥበታል። የክልል አመራሮች ተሰብስበው አቅጣጫ ይሰጥባቸዋል። የተወሰኑ አቅጣጫውን የወሰዱ የመንግስት አካላት ሄደው አንድ ሁለት የተወሰኑ ኬላዎችን ያነሳሉ። ያንን ሁሉ መከራ የበላንበት፣ ብዙ አቅጣጫ የተሰጠበት፣ ብዙ ትግልና ልፋት የተደረገበት ከላ እንደው እኛ በጥናት ደረስነባቸው የጉምሩክ ኮሚሽን፣ የፌደራል ፖሊስ እና የብሔራዊ መረጃ የንግድ ረጃ የነቀጥናት ስር አንድ ላይ ሆነን ያጠናነው ጥናት ነው ይሄ። ሲሪየስ ሲሆኑ የጸጥታ ችግር ያለባቸው አካባቢዎችን ተደራሽ ማድረግ አልቻለም ከዛ በመለስ ያሉትን ስናጠና ሁለት መቶ ዘጠና ሰባት ኬላዎች አሉ ህገወጥ ኬላዎች ሁለት መቶ ዘጠና ሰባት እነዚህ ሁለት መቶ ዘጠና ሰባት ኬላዎች በጉምሩክ ኮሚሽን እና ይህንን ጥናት ባካሄደው አካል ሪፖርት ሪፖርቱን እንደው ወስዳቸው ቢታዩት በጣም የሚያሳዝን ነገር አለበት። ስለወለክ ለመናገር ዜጎች በምልክ እንደሚንገላቱ ዜጎች ፍጆታቸውን ለመግዛት በምልክ ጫና እየተፈጠረባቸው እንደሆነ ስታሰብ ለምሳሌ አንድ መኪና ከመርካቶ የሆነ ሸቀጣሸቀጥ ገዝቶ ሀገራችን መጨረሻ ሞያሌ ወይም ደግሞ ጋምቤላ ለመድረስ ወይም ከዚህ ጎንደር ለመድረስ ባለመኪናዎቹ እና ሾፌሮቹ የሚከፍሉት ዋጋ አንደኛ እንግልጡ፣ ሁለተኛ በገንዘብ፣ ሶስተኛ ከዚህ ጋር ተያይዞ ያለው ሀራስመንት ቀላል አይደለም። በጣም በጣም ሲሪየስ ነው ለእኔ። በተደጋጋሚ የመጨረሻ የመንግስት ኃላፊዎች ህገወጥ ኬላ ይወገዱ ተብሎ አቅጣጫ ከተሰጠ በኋላ በተደጋጋሚ ይህንም መቀበል የማይችል ኬላ ዘርግቶ ፖሊስ የሚያሰማራ እና ተሰማርቶ የሚሰራው ፖሊስ ሄዶ ሄዶ ህግ ያከብራል የሚባለው አካልና ህግ ያስከብራል የሚባለው አካል ጋ ጉዳዩ ስታሰር ለማነቤት እንደሚባል ግራ ያጋባል። ፖሊሶች ሁሉም ፖሊሶች አይደለም፣ እውነት ለመናገር ዋጋ የሚከፍሉ ቀን ከሌሊት ሀያ አራት ሰዓት ዋጋ የሚከፍሉ የፌዴራልም የክልልም የፀጥታ አካሎቻችን ተገቢ ክብር ያላቸው ናቸው። ነገር ግን አፈር ኬላ አፍርሰናል፣ ገመድ አንስተናል ነውና፣ ሌሊት መቼም ሁሉንም ኬላዎች ቆመን ልንጠብቅ አንችልም። ህግ ነው መግዛት ያለበት፣ ስርዓት ነው መግዛት ያለበት። እሱን ደግሞ የምናስፈጽመው ህግ ያስከብራል በሚባለው የጸጥታ አካል ነው። የጸጥታ አካሉ ህግ ላይ ካመፀ እሱ ችግር ነው። ተመልሶ ለኔ እንደዛ ነው የማየው። ነው እና ይሄ ነገር መፍትሄ ስለሚፈልግ ብዬ ነው ሰፊ የሆነ መፍትሄ ይፈልጋል። ጥናቱ አድሬስ አርጓል። ከነ አደጋው እያንዳንዱ ኬላ የት ክልል የት ወረዳ የት ከተማ የት ቀበሌ ላይ አለ የሚል የሌሊቱም የቀኑን ነው ነው በዛ ልክ ተጠንተዋል። በቅርቡ ክቡር ጠቅላይ ሚኒስትራችን አቅጣጫ ሰጥተዋል። እንግዲህ እሱን ተከትለን መፍትሄ ለማበጀት እየተንቀሳቀስ ነው የምንገኘው። እስከ መጨረሻ እንሄዳለን። ፌዴራል አቃቢ ህግ፣ የፌዴራል ፖሊስ ኮሚሽን እና የጉምሩክ ኮሚሽን ከክልል ፖሊስ ኮሚሽነሮች ጋር ሆነን ይህንን ማንሳት በማይችሉ አካላት ላይ የማይዳግም እርምጃ ለመውሰድ ተጠያቂነትን ለማረጋገጥ የጀመርነው ነው መንገድ አለ። እሱ ተጠናክሮ ይቀጥላል። የጫት ምርትን በህገወጥ መንገዶች ሲላክ ተገኝቶ እየተያያዘ ያለው መጠን ከፍተኛ ና በውጭ ኮንትሮባንድ ከሚያዙ ሸቀጦች ከፍተኛው ድርሻ የያዘ ነው። በሌላ በኩል ከጫት የውጭ ንግድ የሚገኙ የውጭ ምንዛሬ ከሌሎች የውጭ ምርቶች በተቃራኒ ለተከታታይ ጊዜያት በከፍተኛ ደረጃ እየቀነሰ እንደመጣ ከሪፖርቱ መረዳት ይችላል። በዚህም በዚህ ዓመት ብቻ ከ138 ሚሊዮን ዶላር ወደ 90 ሚሊዮን ዶላር ዝቅ ያለ ወይም በ34.5% ቅናሽ ማሳየቱ ከሪፖርቱ ተመለክቷል። በዚህም ሀገራችን ከፍተኛ ከሀገራችን ከዘርፍ ማግኘት የሚገባትን ጥቅም እያሳጣ ያለ መሆኑ ብቻ ሳይሆን በአንዳሽ አርሶ አደሮች ገቢ ላይ አሉታዊ ተጽዕኖ ቀላል አይደለም። ከዚህ በመነሳት የጫት ንግዱ ህጋዊ መንገዱን በመተው በህገ ወጥ መንገድ ወደ ውጭ ለመላክ ለሚደረግ እንቅስቃሴ ገፊ ምክንያቶች ምንድን ናቸው? ተግባሩ የተለያዩ አካላትን ቅንጅት የሚጠይቅ በመሆኑ ሚኒስቴር መስሪያ ቤቱ የራሱን ኃላፊነት ከመወጣት ባሻገር ክልሎች እና ሌሎች የፌዴራል ተቋማት ጋር በቅንጅት በመስራት እና ለችግሩ ለጥዋት በውስጠት በኩል ምን እየተሰራ እንደሆነ አሁን ሁኔታው ላይ ተጨማሪ መብራሪያ የሚሰጥበት የጫት ኮንትራባንድን በተመሳሳይ እንደማንኛውም ኮንትራባንድ እቃ ቁጥጥር የሚደረግበት ጉዳይ ነው። ይሄም በወንጀሉ ተሳታፊዎችን ለመቆጣጠር መጠነ ሰፊ ስራ እንስራለን። ቅድም በተጠቀሰው አሃዝ ውስጥ 15.6 ቢሊዮን ተያዘ በተባለ ውስጥ ከጫት የጫት ድርሻ አለ። 11105 ኮንትሮባንዲስቶችን ተቆጣጥረናል፣ ለህግ ተጠያቂ አድርገናቸዋል። በተባለ ውስጥም የጫት ኮንትሮባንድ ነጋዴዎች እንዳሉበት ግምት ቢወሰድ ብዬ ነው። ገፊ ምክንያቶቹ የንግድ ስርዓቱን በማዛባት ታክስ የማይከፍሉበትን መቶ ፐርሰንት የሆነውን ያልተገባን ሀብት ያልተገባን ገቢ ለማግኘት ከሚሰሩ ህገ ወጦች ፍላጎት የሚመነጭ ነው። ኢነረንት ዋናው እሱ ነው። ሁለተኛው የጫት ንግድ ስርዓት ግብይቱ ራሱ ችግር አለበት ብለናል በተደጋጋሚ ይህንን ችግር ለማስወገድ ምን እየሰራ ነው የሚለውን በኋላ ለማቅረብ እሞክራለሁ የጫት ግብይት ስርዓቱ ጋር ተገናኝቶ ተያይዞ ያሉ ችግሮች ናቸው። ሶስተኛ፣ ቅንጅታዊ ስራውን ገና በወጉ በሚገባ ጠንክሮ ስር ያበጀ አይደለም፤ ገና ብዙ የሚቀረው ነው። ይህንን ችግር ለማስወገድ ከንግድና ቀጠና ትስስርና ስፔሻሊ ከኦሮሚያ ንግድና ገቢዎች ንግድ ቢሮና ገቢ ቢሮዎች ጋር እንደዚሁም ደግሞ ከድሬዳዋ ከሶማሌ ክልል የንግድና የገቢ ቢሮ ኃላፊዎች ጋር ሆነ የጀመርናቸው ስራዎች አሉ። በተለይም ደግሞ አወዳይ ላይ እየተገነባ ያለ የጫት ግብይት ማዕከል፣ ዘመናዊ የሆነ የጫት ግብይት ማዕከል እየተገነባ ያለው እነሱን ቴክኖሎጂ የማሟላት ሃያ አራት ሰዓት አገልግሎት ሊያሰጥ የሚችል ቴክኖሎጂ የማሟላት ስራዎች በጋራ እየሰራ ነው የምንገኘው። ስለዚህ የግብይ ስርዓቱ ላይ ወሳኝ ስራዎች መስራት ይፈልጋል። ክልሎች ኢንትረስት አላቸው። ምክንያቱም ሀገር ውስጥ ከምንቀሳቀሱ የጫት ምርቶች የተወሰነ ገቢ መመንጨት ይፈልጋሉ በአንድ በኩል፣ በሌላ በኩል ደግሞ ከጫት ኤክስፖርት ገቢ መሰብሰብ እንፈልጋለን። የሁለቱ በሚገባ መጣጣም መቻል የተለየ አሰራርና አደረጃጀትም አመራርም የሚፈልግ ስራ ስለሆነ ነው። ከዛ ውጭ ግን የውጭው ደግሞ ከኛ ውጭ የሆኑ ጉዳዮች ደግሞ አሉበት። ይህንን ገበያ ጫት ግብይቱን የሚያጠራምሱ ከዛ አካባቢ የመጣቸው የተከበራቸው የምክር ቤት አባላት እንደምታስታውሱት ከጅቡቲም ከሶማሊያም ይህንን የኢትዮጵያ የጫት ግብይት ስርዓት እንዳይዝ የሚፈልጉ አካላት ደሞ አሉ። ምክንያቱም በጣም ቀላል በሆነ መንገድ ታክስ የማይመለከተው ህጋዊ ግብይት የማይመለከተው ስርዓት ተካትለው የሚያገኙ ስለሆነ አላግባብ ለመጠቀም ከመፈለግ በዚህ የሚፈትኑን አካላት አሉ። እነዚህ አካላት ታሳቢ ያደረገ ትግል ይፈልጋል። በዚህ መጠን ከሚመለከታቸው አካላት ጋር ጠናክረን የምንሰራበት ይሆናል።